ትልቅ ነው በጣም እጅግ በጣም አድርገን እናመሰግናለን የአውሮፓ ቻምፒዮንስ ሊግን ዘንድሮ ማን ያሸንፋል ያው ገና በሂደቱ የበለጠ እያየን አቅም ለአቅም ክለቦችን እያነጻጸርንና እየለካን ከገሌ ይልቅ እገሌ የተሻለ እድል አለው ልንል እንችላለን እስካሁን ሶስት ሶስት ጨዋታዎች ታዩ በእነዚህ ሶስት ሶስት ጨዋታዎች ላይ አርሰናል ሶስቱንም አሸንፏል ምንም ግብ አልገባበትም ፒኤስጂ ሶስቱንም አሸንፏል። ኢንተር ሚላን ሶስቱንም አሸንፈዋል። የግብ ክፍያን መነሻ ያደረግን እንደሆነ እነዚህ ክለቦች ተጋጣሚዎቻቸው ላይ ያስቆጠሩት በጣም ብዙ ጎል ከመሆኑ ጋር ተያይዞ በጋራ ዘጠኝ ዘጠኝ ነጥብ ያላቸው ነገር ግን ደግሞ በሌሎቹ መለኪያዎች አንዳቸው ከሌላቸው የሚበልጡ ናቸው። ይህንን በምናነሳበት ሰዓት ላይ ባለ ዘጠኝ ነጥብ አምስት ቡድኖች አሉ፦ ባየር ሚዩኒክ፣ ኢንተር ሚላን፣ አርሰናል ፓሪስ ሰንጀርማ እና ሪያል ማድሪድ ሶስቱንም ማሸነፍ አንድ ነገር ሆኖ፣ ነገር ግን ደግሞ ሜዳ ላይ በሚታይ አስተማማኝ የሆነ ብቃት አስተማማኝ በሚሆን ጥንካሬ አርሰናል ስቲል ከሁሉም ተጋጣሚዎቹ ወይም በሻምፒዮንስ ሊግ ላይ ካሉት ክለቦች ፌቨራይት ነው ይላል። ይህንን የሚለው ኦፕታ ሱፐር ኮምፒውተር ነው። እኛ ያየነውስ ኦኬ አርሰናል ከሆነ ፌቨራይቱ፣ የአርሰናል ዋንጫ የማሸነፍ ህልምና ጉጉት ላይ ዋና ስጋት የሚሆነው ፒኤስጂ ነው? ሪያል ማድሪድ ነው? ባየር ሚኒክ ነው? ኢንተር ሚላን ነው? ማን ነው? ማን እንደሆነ ፊል አደረግን። ይህንን ስንናገር ከሶስት ጨዋታዎች በመነሳት ነው። ነገሮች በደንብ እንደሚገለባበጡ በእርግጠኝነት መናገር እንችላለን። መገለባበጥ ስንል አርሰናል ዝቅ ይላል እያልን አደለን። መገለባበጥ እያልን ስንል አሁን ሶስቱን የሚያሸነፉት ክለቦች ባሉበት ላይ ሊቀጥሉ ይችላሉ እያልን ነው ከኖክአውት በኋላ በጣም አሪፍ የሚሆኑ ክለቦች ይኖራሉ እያልን ነው። ምንም ሮቀሽ እስታተጂ ለዚህ ምርጡ ምሳሌ ፒኤስጂ ነው። ፒኤስጂ አምና ሻምፒዮንስ ሊግን ዋንጫ ያሸነፈው እሱን አይደል? ሊግ ፌዝ ላይ እኮ ደካማ ነበር። ውጤቶቹ እኮ የተበላሹ ነበሩ። ከዛ በኋላ በማንሰራራት ግን በቃ አንስቶፐብል ሆኖ ማንም የሚያቆማቸው ሆኖ ቀጥሏል። ስለዚህ እነዚህን ነገሮች በሙሉ ታሳቢ እናደርጋለን። በዚህ ላይ ስህተት አንሰራም። ግን እስካሁን ያለውን ነገር መዝነው እነሱ አርሰናል ከሁሉም ክለቦች ይልቅ የቻምፒዮንስ ሊጉን ዋንጫ የማሸነፍ እድል አለው ካሉ ማን ነው የአርሰናል ፈታኝ የሚሆነው? የአርሰናል ስጋት የሚሆነው ማን ነው? በጣም ብዙ ፉክክሮችን ያየንበት ስለሆነ እና እንደገና ደግሞ ገና የውድድር አመቱ ጅማሮ ጨዋታዎችን ብቻ የተመለከትንበት ወቅት ላይ ስለሆነ እንዳልከው እንደዚህ ብሎ ለመናገር ትንሽ ሊያስቸግር ይችላል፣ ግን ያየናቸው ነገሮች ደግሞ የሰጡን ምስል አለ። እነዚህ ያየናቸው ነገሮች የበለጠ ተጠናክረው ሊቀጥሉ የሚችሉ ጥንካሬዎች ሊሆኑ ይችላሉ፣ ወይንም ደግሞ ተዳክመው የሚመጡ ክለቦችም ሊኖሩ ይችላሉ። ምናቀው ነገር የለም። ግን አሁን በአብዛኛው ሰዎችም አስተያየት ሲሰጡ ምንሰማው እንደዚሁ ሜዳ ላይም ደግሞ ስናይ የአውሮፓ ሻምፒየንስ ሊግ ዋንጫን ለማሸነፍ በጣም የቀረቡ ክለቦች ተብለው የሚጠቀሱት አንደኛና ሁለተኛ ተብለው የሚጠሩት አርሰናልና ሊቨርፑል ናቸው። እነዚህን ሰዎችን ማስተያየት ሲሰጡበት ካየነው ነገር በመረዳት ይህንን ሀሳብ መስጠት እንችላለን ብለው ሲናገሩ ሰምተናል እና ሁለቱን አርሰናልና ሊቨርፑልን በማስቸገር ረገድ ደግሞ ሌላ ክለብ ማን ፊታቸው ላይ ሊቆም ይችላል ተብሎ ሲጠቀስ አስተያየትም ሲሰጥበት ፓሪሰን ጀርማ ነው አስተያየት እየተሰጠ የሚገኘው አሁን። ሁሉም የየራሱ ጥንካሬ የየራሱ ምክንያት አለው። ጨዋታው ላይ ተሳትፏቸውን በሚያደርጉበት እና እኛም በምንመለከትበት ጊዜ ግን ጥንካሬያቸውን እንኳን እንግለጽ ቢባል ለአርሰናል ከምንሰጠው ትልቁ ነጥብ መካከል አንደኛው ጥንካሬ ያው ጎል አያስተናግድም የሚለው ነው። ጎል አያስተናግድም ብቻ ሳይሆን ትላንትናም ስንናገር እንደነበረው ጎል ማይሞከርበትም ነው። እንደውም በአውሮፓ አምስት ምርጥ ቡድኖች ተብሎ እንደዚሁ መረጃዎች ሲወጡ ነበር። እነዚህ አምስት ምርጥ ቡድኖች በምንድን ነው ሲባል፣ ጥሩ የመከላከል አቅም ያላቸው አምስት፣ በአውሮፓ ውስጥ በመከላከል ጉብዝና አምስት ተብሎ እስካሁን ድረስ ባየናቸው ጨዋታዎች ሲጠቀስ፣ አንደኛ ላይ የሚቀመጠው አርሰናል ነው። ይሄ ምንም ጥርጥር የለውም። ሁለተኛ ላይ ደግሞ የሚቀመጠው ኤስ ሚላን ነው። ኤስ ሚላን በየጨዋታዎቹ ላይ ጎል የማስተናገድ አቅሙ ተብሎ ሲገለጽ ዜሮ ነጥብ አራት አራት ነው በአንድ ጨዋታ ማለት ነው። አርሰናል ግን ዜሮ ነጥብ ሁለት አምስት ነው በአንድ ጨዋታ እና ልዩነቱ በጣም ሰፊ ነው። አሁን ኤስ ሚላንና አርሰናል ብቻ ናቸው ጎል ያላስተናገዱት እስካሁን ድረስ በአውሮፓ ሻምፒየንስ ሊግ በተደረጉ ጨዋታዎች ማለት ነው። እና በአንደኛና በሁለተኛ መካከል ያለው ልዩነቱን ደግሞ ስታየው በጣም ሰፊ ይመስለኛል። ሶስተኛ ደረጃ ላይ የተቀመጠው ሮማ ነው፣ ዜሮ ነጥብ አምስት ስድስት ነው። አሁን ያሰጋሉ ተብለው ከሚ ጠቀሱት ክለቦች መካከል ቅድም ያነሳ ነው ሊቨርፑልና ፓሪስ ሰንጀርማ አምስቱ ውስጥ እንኳን የሉም እስካሁን ድረስ በተደረገው ጨዋታ በመከላከል ጥንካሬ ማለት ነው። ስለዚህ የአርሰናል አንደኛው ትልቁ ጥንካሬና በዚህኛውም የውድድር አመትም ደግሞ የተለየ ክብር ሊሰጠው ይገባልም ተብሎ የሚጠቀሰው ነገር አንድ ይህ የመከላከል ጥንካሬው ነውና፣ ከሌሎቹ ክለቦች በላቀ መንገድ አርሰናል ይህንን ጥንካሬውን የበለጠ እየተጠቀመበት ከሄደ መጨመሩን ባይጨምርበት በዚሁ እያስቀጠለው ከሄደ ግን በጣም ትልቅ አድቫንቴጅ ይኖረዋል ብዬ አስባለሁ። ከዚህ በማነጻጸር ነው፣ አሁን ፓሪስ ሰንጀርማ በጣም አሪፍ ቡድን ነው፣ ትላንትና እንዳየ ነው። ግን ትላንትና ከማን ጋራ ተጫውቶ ይህንን ያክል ውጤት አስመሰገብ የሚለውም አንድ መታየት አለበት። አሁን የአርሰናልን ውጤት በጣም የምናደንቀውን የሚመስለኝ ከአትሌቲኮ ማድሪድ ጋራ ስለሆነ ነው። አትሌቲኮ ማድሪድ በጣም ሶሊድ ነው አይደል ያንን የመከላከል አቅሙን ሰብረው አርሰናል ደውም ብዙ የሚከላከል ቡድን ያስቸግረዋል ተብሎ በሚጠቀስበት ሂደት ውስጥም ሆኖ ያንን ሰብሮ አራት ጎል ስላስቆጠር እና አትሌቲኮ ማድሪድም ደግሞ ጠንካራ ቡድን ስለሆነ ነው። ስለዚህ ሌሎቹ የሚያሰጉት የሚባሉት ክለቦች ከአርሰናል አንጻር ነው ነገሮችን እየተመለከትኩት እየተመለከትኩ ያለሁት የሚያሰጉት ክለቦች ጥሩም ሆነው ግን ጎል ያስተናግዳሉ አርሰናል ደግሞ ጎል አለማስተናገዱ ደግሞ የበለጠ አድቫንቴጅ ይሰጠዋል ብዬ ነው ማስበው ና እነ ፓሪሰን ጀርማ ሊቨርፑል፣ አርሰናል በጣም ትልቅ ተፎካካሪ ይሆናሉ። እስካሁን ድረስ ባየ ነው በሚል ነው ሀሳብ መስጠት የሚቻል ሚመስል እኔ ሊቨርፑልን እዚህ ውስጥ ለጊዜው ለማካተት እቸገራለሁ። እንደሚመለስ ተስፋ እናደርግ ግን እችላለሁ እኔ ስለ ወደፊቱ አይደለም የምናገረው የምናገረው እስካሁን ባየሁት ነገር ላይ ተመስርቼ ነው። እስካሁን ባየሁት ላይ ተመስርቼ ሊቨርፑልን ቻምፒዮንስ ሊግን ዋንጫ ከማሸነፍ አንጻር ኢሚዲየት እጩ ላረገው አልችልም። የማረገው ምንድን ነው ዌይት ኤንድ ሲ ነው የሚሆነውን ነገር አይቼ፣ የሊግ ፌዙ ሲያበቃ ኮ መልሰ ልንወያ እንችላለን። ከሊግ ፌዙ ምን ተማረ፣ እዛ ላይ ሊቨርፑል መልሶ ኢምፕሬስ ማድረግ ከጀመረ ናው ሊቨርፑል ዜ ትሬት ለልችላሉ አሁን ግን ሊቨርፑል አይመጣልኝም የእውነት ለመናገር ከሊቨርፑል ይልቅ አሁን አርሰናልን እንደ ዋንጫ የማሸነፍ ሰፊ እድል እንዳለው ቡድን አድርገን የምናስቀምጠው ቅድም አሪፍ አርገሽ ያስቀመጥሻቸው ነገሮች አንዱ የአርሰናል ጠንካራ የመከላከል አቅም ነው የመከላከል አቅም አንድን ውድድር ለማሸነፍ ይረዳል ግን የትኛውን አይነት ውድድር እንደ ቻምፒዮንስ ያለው ሊግ ያሉ ውድድሮች ወይስ እንደ ፕሪሚየር ሊግ ያሉ ውድድሮችን ስነ ሁለቱ የውድድሩ ባህሪ በጣም የተለያየ ስለሆነ እኩል ይሰራሉ ወይ የሚለው ላይ የተወሰኑ ቫሪዬሽኖች ሊኖሩ ይችላሉ፣ ልዩነቶች ሊኖሩ ይችላሉ። ግን አንድ አስፈሪ የሚባለው ነገር ምንድን ነው መሰለር ለምሳሌ እስካሁን ድረስ ሶስቱን ጨዋታዎች ያሸነፉትን ክለቦች አምስቱን ስንጠቅስ አርሰናል ሶስቱንም አሸንፏል በቻምፒዮንስ ሊግ አርሰናል በፕሪሚየር ሊጉም አንደኛ ነው። ፓሪስ ሳን ዣርማ ሶስቱንም አሸንፏል። በሀገሩ ሊግም ጥሩ ነው ያለው በጣም አንደኛ ነው። ባየር ሚውኒክ ሶስቱንም አሸንፏል። በሀገሩ ሊግም አንደኛ ነው። ሪያል ማድሪድ ሶስቱንም አሸንፏል። በሀገሩ ሊግም ቀዳሚ ነው። ዘ ኦንሊ ኤክሰፕሽናል የሚሆነው ኢንተር ሚላን ነው። ኢንተር ሚላን ሶስቱንም በቻምፒዮንስ ሊግ አሸንፏል፣ በሴሪኤው ግን ሁለተኛ ነው በኤሲ ሚላን በአንድ ነጥብ ተበልጦ ስለዚህ ምንድን ነው ይሄ የሚነግረን ያልሽ እንደሆነ እነዚህ ክለቦች ተመሳሳይ የሆነ ጥንካሬ አላቸው። ምን አይነት ተመሳሳይ ጥንካሬ? በዶሜስቲክ ሊጋቸው፣ በአውሮፓ የውድድር መድረክም ላይ ጌሞችን እያሸነፉ ውጤታማ እየሆኑ ነው። ይሄ ኮመን ካራክተራቸው ነው የሁሉም ክለቦች። ከዚህ ኮመን ካራክተር ወጥተን ደግሞ ተናጠል ጠንካራና ደካማ ጎናቸውን ብንፈትሽ ፒኤስጂ ላይ በብቸኝነት እኔ የማነሳው ነገር ፒኤስጂ ጥሩ ነው፣ በብዙዎቹ ነገሮች፣ በስኳዱ በጣም ጥሩ ነው። ተጫዋቾቹ ሀሳቡን ተግባራዊ የሚያደርጉበት መንገድ በቃ ሳምቲንግ ክሎዝ ቱ ፐርፌክሽን ምናምን አሪፍ ነገር አለው በጣም ግን፣ ዶናሩማን አሳልፈው መስጠታቸው ላይ ግን እኔ ደስተኛ አልሆንኩም። እስካሁን እሱን የተካው በረኛ ለጉሩስ ሲባል ነው ምናምን ይሉሻል። እኔ ወልሽ ሳብር ይህንን በቃ በቃ ብላ አልችልም። እኔ ፒኤስጂ ኮንሲድ ያደርጋል፣ አርሰናል ኮንሲድ አያደርግም። ይሄን ልዩነት የሚፈጥር ከሆነ ችንቀንና ችንቃል አስታውሷል ዶናሩማ ነው ባለፈው የውድድር ዓመት ፒኤስጂ ውድድሮችን እንዲያሸንፍ ትልቅ ምክንያት የሆነው። አሁን ዘንድሮ በዛው መጠን ይሄ ግብ ጠባቂ እንግዲህ አንዳንድ ይሄ ሾርት ሚሞሪ ምናምን የሚባለው ነገር ካልሰራ በስተቀር እውነት እውነቴን ነው የምልሽ፣ ባለፈው የውድድር ዓመት አርሰናልና ፔስጂ ሲጫወቱ የአርሰናልን እንዴት እንዴት አይነት ኳሶች ነበረ ዶናሩማ ሲያድንባቸው የነበረ እሷር እንዲ አሸናፊ የሚያደረገች አርሰናልን። እነዛን ሙከራዎች ወደ ጎልነት ቀይሯቸው ቢሆን ኖሮ ኮምፕሊት የተለየ ታሪክ የምናወራ ሰዎች እኮ ልንሆን እንችል ነበረ። እንደዛ አይነት ኳስ የአሁኑ የፒኤስጂ ግብ ጠባቂ እያዳነ በጥሎ ማለፍ ጨዋታዎች ላይ ፒኤስጂ አስገራሚ ውጤት እያመጣ እንዲቀጥል ያደርገዋል ወይ የሚል ትልቅ ጥያቄ አነሳለሁ። እኔ በቃ ሔኖው ስጋት ማለት ለፒኤስጂ የሚያሰጋው ይሄ ይመስለኛል። ያኔ ሪግሬት የሚያደርጉ ይመስለኛል። ያኔ የሚጸጽታቸው ይመስለኛል። ይሄ ቤስት ቤስት ግብ ጠባቂ ነው፣ ዶና ሩማ እንደዛ ነው የምንረዳው። ማንቸስተር ሲቲም የሆነ ነገር የሚያገኝ ከሆነ በዶና ሩማ አማካኝነት የሚያገኛቸው ነገሮች ይኖራሉ። ምንም ጥያቄ የለውም። በዶና ሩማ ሰበብ የሚያገኛቸው ነገሮች ይኖራሉ። ግን የዶና ሩማ ጉብዝና ፒኤስጂ ማን ነው ሲቲ ቤት በሃላንድ የሚዋጥ ይመስለኛል። ሃላንድ ዘንድሮ ብዙ ነገር የሚውጠው አለ የሌሎችን እንትን የሚወስድ ይመስለኛል እ የዘንድሮ ሀላንድ በጣም ያስፈራኛል። ትናንትና በነበረው የምሽት ፕሮግራማችን ላይ ያለውን ነገር ቢሰሙት በጣም ደስ ይለኛል። እውነት ሀላንድ ላይ ዲፔንደንት ነው ወይ ማንቸስተር ሲቲ ብትኝ እኔ አዎ ነው ምለው። ባለፉት ሶስት የውድድር ዓመታት ሆኖ ከሚያውቀው በላይ ስልሳ አራት ነጥብ አራት በመቶ የማንቸስተር ሲቲ ጎሎች እሱ ነው እያገባቸው ያለው። ለዛ እኮ ነው አሁን እዚህ ውስጥ እንደ ስጋትም አናየው እንደዚህ ይኖራሉ ወይ እንደዚህ ይቀጠላሉ ወይ? ድንገት ቦጭ የሚልባቸው ነገር አለ ምናምን። ይህ ኮንፊደንስ የሚሰጥሽ ነገር የለውም። ባርሴሎና ባለፈው የውድድር ዓመት በቻምፒዮንስ ሊግ ቆጭቶት ነበረ በኢንተር ሚላን ተሸንፎ ሲወጣ፣ ግን ያንን ቁጭት በሚያበርድ ጥንካሬና ጉብዝና ላይ ሆኖ አላገኘቸውም። እስከ አሁን ያለውን ነው የማወራው። ልክ ነው። ሪያል ማድሪድን በተመለከተ ሪያል ማድሪድ ና ብዙም ደስ አይልም ሪያል ማድሪድ በአትሌቲኮ ማድሪድ የደረሰበትን አይነት ሽንፈት አርሰናል ያስተናግዳል ወይ አይ ዶን ቲንክ ሶ አርሰናልን ልታሸንፊ ትችላለች የምታሸንፊው ግን እንደ ሊቨርፑል አንድ ለዜሮ ምናምን ነው የምታሸንፊው እንደ ሪያል ማድሪድ አምስት ጎል አይቀመልሽ ይህንን ኤክስፔክት አታርቂ አምስት ጎል ምናምን በፍጹም አይገባበትም አርሰናል ሴም ታይም አርሰናል ሃላንድ ብቻ ነው በጨዋታ ያገባበት ጎል እንጂ እንደ ሶቦስላይ አይነት ጎል ነው እየገባ ያለው። ይሄ ጥንካሬ ማድሪድ ጋር አለ ወይ? ስለሌላ አደለ ወይ? ጎሉ የገባው ትናንትና የሚሰጧቸው ድሎች ለዩቬ ምናምን ምናምን ሳየው፣ ግን ሪያል ማድሪድ አንዱ ፔኪላሪቲው ፔኪላሪቲ ማለት የተለየ ጠባዩ፣ ከሁሉም የሚለይበት የሚመስለኝ የአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ ጨዋታዎችን እንዴት ማሸነፍ የማወቅ አቅሙ ነው። አሁን አርሰናል ዴቪድ ራይ አለው፣ ሲቲ ዶናሩማ አለው፣ ማድሪድ አለው ኩርቷ። የሚያስፈራም ደስ የሚልም ግብ ጠባቂ ነው። እንደዚህ እንደዚህ ስቲ ፒኤስጂ ጋር ይይዘኛል። አይገርምሽ? ያስቸግራል፣ ለእኔ ያስቸግረኛል፣ በተለይ ከሌሎቹ ጋር አሁን እንደዚህ በንጽጽር ስታቀርበው ክፍተቱን ልታየው ምችልበት ኤጅድ ነው አይደለ? ማኑዌል ኖየር ለምሳሌ እንደ ቀልድ ነው የሚሄደው ኳሱን። ትላንትና የትላንትናው ሲሪየስ ላይ አልወስደውም እኔ ባየር ሚኒክ ባየር ሚኒክ ግን ብዙ በቡንደስሊጋውም ቢሆን ብዙ ጎል እያስተናገደ አይደለም። ባየር ሚኒክ ብዙ ጎል እየገባበት አይደለም። ግን እኔ ሀይሌ ቻሌንጅ ተደርጓል ብዬ አልወስድም አልወስድ ልክ ነው አርሰናል ሁለት ነገሮቹን ማስተካከል ይጠበቅበታል ይሄንኑ ፌቨራይት ሆኖ የመቀጠሉን ይህንኑ የአውሮፓ ቻምፒዮንስ ሊግ የማሸነፍ እድሉን ማስፋት የሚፈልግ ከሆነ ሁለት ነገሮችን ማስወገድ አለበት ነው የምለው እኔ። አንድ መንበቅ በቁን መተው አለበት። ወደ ጥሎ ማለፍ ራውንድ ኦፍ ሲክስቲን ወደ ጥሎ ማለፍ ኳርተር ፋይናል፣ ሴሚ ፋይናል ምናምን እየሄድሽ በመጣሽ ቁጥር ኦፖነንቶችሽ ተጋጣሚዎችሽ ጠንካራ ናቸው። ከባድ ጨዋታ ከባድ የበለጠ ከባድ የበለጠ ከባድ ጨዋታዎችን አልፈሽ ነው ፋይናሌ ስልትወኝ የምትችው ከዛ ፋይናሉን አሸነፈሽ ነው አልዋንጫ የምትወስችው። ሊቨርፑልን ሲገጥም ያሳየውን ካራክተር ሲቲን ሲገጥም ያሳየውን ካራክተር እንደ አዋጭ መንገድ ይዤው ቀጥላለሁ የሚል ከሆነ የራሱን ጉብዝና ተጋጣሚዎቹ ሳይሆን ራሱ አደብዝዞት ሊጎዳ ይችላል ብዬ ነው ማምነው ነ አርሰናል የሚፈራ እንጂ የሚፈራ ቡድን አይደለም። አሁን የሚፈራ ነው። ትላንት ስለ ዴክላን ራይስ ምናምን ስናውላ ነበራል። የመሃል ሜዳው ሞተር ምናምን እያል አለት ምናምን እያል ወዘ ሞንስተር በቀደሙ ጨዋታ ላይ ከአትሌቲኮ ማድሪድ ጋር ምንም ጥያቄ የለውም። ከዛ በኋላ ጸሐፊዎቹ ምን ይሉ ምን ብለው የገልጹት ነበረ መሰለች አርሰናል አትሌቲኮ ማድሪድን ያሸነፈበት መንገድ ለሌሎቹ ፓወር ሃውስ ነን ለሚሉት በሙሉ መልዕክት የሚያስተላልፍና ከአርሰናል ጋር መጫወትን በፍርሃት እንዲያስቡት የሚያደርግ ነው። አርሰናል ምንም ነገር ሊያደርግ ይችላል ምናምን እያሉ ትንታኔ ሲሰጡ ነበረ። ስለዚህ እንዲህ ያለ መልዕክት እያስተላለፍሽ ልክ የሆነ አንድ ትልቅ ተጋጣሚ ሲመጣ ጥንቃቄ ወስዳለሁ ብለሽ ፍርሃት አዘል የሆነ ሀሳብ ይዘሽ መከላከልን ምርጫ አድርገሽ ምናምን ምትመጪ ከሆነ ኮስት ያረግሻለሁ ብዬ ማምነው አንዱ አንዱ ዘንድሮ ያየነው የአርሰናል ባድ ሳይኑ እሱ ስለሆነ፣ መጥፎ ምልክት ያሳየን ከሲቲ ከሊቨርፑል አይነት ቡድኖች ጋር ሲጫወት እነዛ ጨዋታዎች ላይ አንዱ ላይ ተሸነፈ፣ አንዱ ላይ አቻ ወጣም። ሁለቱንም ግን ማሸነፍ ይችል ነበር ብዬ ነው ማምነው እኔ በጠንካራ አቅሙ ልግባብ ይል ኖሮ ፍርሃትን አስወግዶ ቀርቦ ቢሆን ኖሮ ስለዚህ ይህንን ሜንታሊቲ በሂደት ቢሆን አርቴታ ማስወገድ መቻል አለበት። ከዛ አሁንም የኮሬሹ ለጎል አግብቷል። ይበልጥ የምናምንበት የኮሬሽ ይበልጥ የምናምንበት ፍሮንት ላይን ያስፈልገዋል አርሰናል። መከላከል የተሰቢ ኳሊቲ የአንድን ቡድንና አንድን ውድድር የማሸነፍ ዕድል በጣም በጣም በጣም ከፍ ያደርገዋል። ግን ደግሞ እንደ ቀልድ ጎል ማግባት ደግሞ አለብሽ፣ በተለይ ዶሚኔት ባደረግሽው ጨዋታ የግብ ዕድል በፈጠርሽበት ጨዋታ ፌርሞ ሆነሽ መዋልም የለብሽም። ፌርሞ ታቀል ጆተኔ ምናምን እደዛ ሳባርገሽ እንጅን እየገጨ የሚገባ ኳስ ሲሆን አሁን አር ለሚያስፈልግሽ በአቅም ከየትም ዋት ምና የሚያስብል ጎል የሚያገባ ሰው ያስፈልግሻል። እንደዚህ አይነት አቅም ባየር ሚኒክ ጋር ስላየው ነው ትላንትና ላ ያጩጭ የአስራ ሰባት ዓመቱ ልጅ ሃሪ ኬን፣ ሉዊስ ዲያዝ እንዴት ነው ያገቡት። መልቲፕል ሶርስ ኦፍ ጎልስ አሉኝ ወይ ጎል ስኮረርስ አሉኝ ወይ፣ የጎል ምንጮቼ በዛ ያሉ ግን አስተማማኝ የሆኑ አሉኝ ወይ የሚለው ነገር አብሮ መመለስ መቻል አለበት። ግን ደስ የሚለው ምንድን ነው፣ ነገሩ እያደገ እየጨመረ የከፋ ምናምን ምናምን ሲሄድ አብዛኞቹ ተጫዋቾች ደግሞ እንደገና ይመለሱና አርቴታን ያስጨንቁታል ብዬ ነው ማምነው። ኔ ማስጨነቅ ማለት ማንን አስገብቼ ማንን ቁጭ ላርግ ነው ምናምን በሚል ይመስለኛል። በበዛ መጠን ግን አርሰናል ጋር ያለው ኳሊቲ ባይፋር እኔ ሁሉም ጋር ካየሁት እስካሁን የተሻለ ነው። አርሰናል ከባድ አርሰናል ከባድ ነው። ስለዚህ አሁን አርሰናል አንደኛ ከሆነ ለእኔ አሁንም ፒኤስጂ ነው ሁለተኛ። በተለይ በረኛውን ጉዳይ ባይሆን ኖሮ ምናልባት አርሰናልንም በላይ ፒኤስጂ ላስቀመጥ ችል ነበረ። ሁለተኛ ፒኤስጂ ነው። ሶስተኛ ኢንተር እንደዚህ መሆኑ በጣም ገርሞኛል የሲሞኒ ኢንዛጊ መልቀቅ ክፍተት ያመጣል ብዬ ገምቼ ስለነበረ ነው ግን ጥሩ ናቸው በጣም ባየር ሚኒክስ ሶስተኛ አላርገው ባየር ሚኒክ ግን እኔ ባየር ሚኒክን ሞር በጣም ከባድ ጨዋታ ላይ ማየት ፈልጋለሁ አሁን ከአርሰናል ከራሱ ጋር አለው ግን ያኔ ነው ቬንሴን ኮምፓኒን ምናምን ማየት የምፈልገው። ስለዚህ ሶስተኛ ላርገው፣ ሪያል ማድሪድ አራተኛ፣ አምስተኛ ኢንተር ሚላን። ሊቨርፑልና ማንቸስተር ሲቲ ይበልጥ ሲሻሻሉ እና ሲያስተካክሉ ስማቸውን የምናካተት ይሆናል። መልካም፣ በጣም አድርገን እናመሰግናለን አብራችሁን ለነበራችሁ በሙሉ። ታዲያ በሌሎች አዳዲስ መረጃዎች ደግሞ ኋላ ላይ መልሰን እናገኛችኋለን። በያላችሁበት ያማረ ዕለተ ሐሙስ ይሆንላችሁ። ኢትዮጵያ ለዘለዓለም ትኖር